ፍርድ የመባ ቲቪ ተከታታዮች እንኳን ደህና መጣችሁ። በክፍል አንድ ዝግጅታችን የጥበብ ምንጭን ፍለጋ ወደ ኢየሩሳሌም የተጓዘችውን የንግሥት ማክዳንና ከንጉሥ ሰለሞን ጋር የነበራትን ግንኙነት ተመልክተን ነበር። ታሪኩ በዚህ ብቻ በቃም፣ ይልቁንስ የሚጀምረው ከዚህ በኋላ ነው ማለት ይቻላል። የንግሥት ማክዳ ጉዞ ፍሬ የሆነው ቀዳማዊ ምኒልክ እንዴት ወደ አባቱ ሀገር ተጉዞ ከንጉሥ ሰለሞን ጋር ተገናኘ? የእናቱ ልመና የነበረው ከልብሷ ጫፍ ማለትም የቃል ኪዳኑ ታቦት በረከት እንዴት ተሳካ? ይህንንና ሌሎች አስገራሚ ታሪኮች በዚህ በክፍል ሁለት ዝግጅታችን እንዳስሳለን። ዛሬ የሁለት መንግስታት የወደፊት እጣ ፈንታና የኢትዮጵያ መንፈሳዊ ማንነት የሚወሰንበት ታሪካዊ ምዕራፍ ውስጥ እንዘልቃለን። የእግዚአብሔር የማይመረመሩ ሥራዎች፣ የመለኮታዊ ዕቅድ ምስጢር፣ የታቦተ ጽዮን ጉዞና የቀዳማዊ ምኒልክ የንግስና ቃል ኪዳን መፈጸም ይህ ሁሉ ሲታይ የእውነተኛዋ ንግሥት ሳባ ታሪክ ምን ያህል አስደናቂና በበረከት የተሞላ እንደነበር እንገነዘባለን። አብራችሁን እንድትቆዩ የልዑል እግዚአብሔር ፍቃድ ይሁን። ይህ የቀዳማዊ ምኒልክና የታቦተ ጽዮን ታሪክ ነው። ውድ የመባ ቲቪ ቤተሰቦች፣ ወደ ንግሥት ማክዳና ወደ ልጇ ወደ ቀዳማዊ ምኒልክ ታሪክ ቀጣይ ምዕራፍ ስንሸጋገር የንግሥቲቱ የኢየሩሳሌም ጉዞ በረከትና ታላቅ ተስፋን ይዞ እንደተጠናቀቀ እናስታውሳለን። ንግሥት ማክዳ በንጉሥ ሰሎሞን ጥበብ ከመደመሟን በላይ የሁለቱን ሀያላን መንግሥታት የወደፊት ግንኙነት የሚያጸናና ለሀገሯም ታላቅ መንፈሳዊ ርስት የሚያስገኝ ጽንስ በማኅፀኗ ይዛ ወደ ሳባ ምድር ተመልሳለች። የሀገራችን ጥንታዊ ድርሳናትና የቤተ ክርስቲያን አባቶች ትውፊት እንደሚነግረን ንግሥት ማክዳ ከኢየሩሳሌም ረጅሙን ጉዞ አጠናቃ ወደ ሀገሯ ከተመለሰች በኋላ ወንድ ልጅን በሰላም ተገላግላለች። ይህ ታሪካዊ ልደት የተከናወነው አንዳንዶች እንደሚሉት በጉዞ ላይ ሳለች በሐማሴን አውራጃ በአሁኗ ኤርትራ ምድር በምትገኝ ማይብላ በምትባል ስፍራ ላይ ነበር። ሌሎች ምንጮች ደግሞ የሳባ ምድር ዋና ከተማ ላይ እንደተወለደ ይናገራሉ። ቦታው የትም ይሁን የትም የዚህ ልጅ መወለድ ለሳባ መንግስት ብቻ ሳይሆን ለወደፊቷ ኢትዮጵያም ታላቅ የምስራች ነበር። ንግስት ማክዳም ይህንን በቃል ኪዳን የተገኘ ልጇን እብነ መለክ ብላ ሰየመችው። እብነ መለክ ማለት የንጉስ ልጅ ወይም የንጉስ ጥበብ የሚል ፍቺ እንዳለው ሊቃውንት ይናገራሉ። ይህ ስያሜ ልጁ የታላቁ የንጉስ ሰለሞን ዘር መሆኑንና የአባቱን ጥበብና መንግስት እንደሚወርስ የሚያመለክት ነበር። በኋላም በታሪክ መድረክ ላይ በስፋት የሚታወቀውና የኢትዮጵያ የመጀመሪያ የመጀመሪያው ንጉሠ ነገሥት ቀዳማዊ ምኒልክ ተብሎም ተጠርቷል። ምኒልክ የሚለው ስምም ምን አህልክ ወይም እንዳንተ ያለ ማን ነው ከሚል የጥንት አገላለጽ የመጣ ሲሆን የአባቱን የንጉሥ ሰሎሞንን ወደር የለሽ ጥበብና ማንነት የሚያመለክት እንደሆነ ይነገራል። ንግሥት ማክዳ ልጇን ቀዳማዊ ምኒልክን በታላቅ ጥንቃቄና ፍቅር ማሳደግ ጀመረች። አስተዳደጉም እንዲሁ ተራ አልነበረም። ንግስቲቱ በኢየሩሳሌም ከንጉሥ ሰሎሞን የተማረችውን ጥበብና የእውነተኛውን አንድ አምላክ የማምለክን መንገድ ከ ከልጅነቱ ጀምራት አስተምረው ነበር። በሳባ ምድር በወቅቱ የነበሩትን የጣዖት አምልኮ ልምዶች በማስቀረት ልጇ የእስራኤል አምላክ በሆነው በእውነተኛ ፈጣሪ ላይ እንዲያምንና እንዲደገፍ አስተምረዋለች። ስለ አባቱ ስለ ንጉሥ ሰሎሞን ታላቅ ጥበብ፣ ስለ ፍትህ አሰጣጡ፣ ስለ መንግሥት አስተዳደሩ ብልሃትና ከሁሉም በላይ ደግሞ እግዚአብሔርን ስለ መፍራቱና ስለ ማክበሩ ዘወትር እየነገረች እያስተማረችም። አሳድገዋለች። ከዚህም በተጨማሪ የሳባን ምድር የራሷን ሥርዓት፣ ባህሏንና የጦር ጥበቧንም እንዲማር አድርገዋለች። ቀዳማዊ ምኒልክ በእናቱ ጥበብና እንክብካቤ እያደገ ሲመጣ የአባቱን መልክና ቁመና ብቻ ሳይሆን የአስተሳሰብ ብስለትና የመሪነት ባህሪም እየተላበሰ መጣ። ንግሥት ማክዳ በልቧ ውስጥ አንድ ታላቅ ዕቅድ ነበራት። ልጇ ለአቅመ አዳም ሲደርስና የመንግሥትን ኃላፊነት ለመሸከም የሚያስችል ብስለት ላይ ሲደርስ ወደ አባቱ ወደ ንጉሥ ሰሎሞን ሀገር፣ ወደ ኢየሩሳሌም ልትልከው ወሰነች። የዚህ ጉዞ ዋነኛ ዓላማም ቀዳማዊ ምኒልክ የአባቱን በረከት እንዲቀበል፣ ከእሱም ጥበብን እንዲማርና፣ ከሁሉም በላይ ደግሞ የአባቱን የቃል ኪዳን ቀለበት በማሳየት ማንነቱን እንዲያረጋግጥ፣ በይፋም ዕውቅና እንዲያገኝ ነበር። ንግሥቲቱ ይህንን ዕቅዷን ከልጅነቱ ጀምራ ለምኒልክ ስትነግረው ስለነበር እርሱም የአባቱን ሀገር የማየትና ከእርሱም የመማርን ተስፋ በጉጉት ይጠባበቅ ነበር። እናም ቀዳማዊ ምኒልክ ወጣት ሲሆን ለዚህ ታላቅና ታሪካዊ ጉዞ ዝግጅት መደረግ ጀመረ። የተከበራችሁ የመባ ቲቪ ቤተሰቦች ቀዳማዊ ምኒልክ በእናቱ በንግሥት ማክዳ ጥበብና እንክብካቤ አድጎ ለአቅመ አዳም ሲደርስ ንግሥቲቱ ለዘመናት በልቡ አቅዳው የነበረውን ታላቅ ተልዕኮ የምታከናውንበት ጊዜ መድረሱን ተገነዘበች። ልጇ የአባቱን በረከት እንዲቀበል ና የዘር ሐረጉን በይፋ እንዲያውጅ ወደ ኢየሩሳሌም ለመላክ ቆርጣ ተነሳች። ይህንን ታላቅ ጉዞ እንዲመራና ለልጇም እንዳ እንዲሆን የመረጠችው ቀደም ሲል እርሷ ራሷ ወደ ኢየሩሳሌም ስትጓዝ አብሯት የነበረውን የታመነውንና በብዙ የሕይወቱ ጣውረድ ውስጥ ያለፈውን ነጋዴ አለቃ ታምሪንን ነበር። ከታምሪን በተጨማሪም ሌሎች የሳባ መኳንንትና የጦር ሹማምንት፣ እንዲሁ ለጉዞ የሚያስፈልገውን ስንቅና ስጦታ የጫኑ አገልጋዮች ከምኒሊክ ጋር አብረው እንዲጓዙ ተደረገ። የዚህ ታሪካዊ ጉዞ ዓላማዎች ብዙ ነበሩ። የመጀመሪያውና ዋነኛው ቀዳማዊ ምኒልክ የአባቱን የንጉሥ ሰለሞንን በረከት እንዲቀበል ነበር። በዘመኑ አረዳድ የአባት በረከት ለልጅ የወደፊት ሕይወት ስኬትና ብልጽግና ትልቅ ዋስትና ነበረው። ሁለተኛው ዓላማ ደግሞ ምኒልክ ከአባቱ ጥበብን እንዲማርና የመንግሥት አስተዳደር ብልሃትን እንዲቀስም ነው። ንግሥት ማክዳ ልጇ የሳባን ዙፋን ሲወርስ እንደ አባቱ ጥበበኛና አስተዋይ መሪ እንዲሆንላት ትመኝ ነበር። ከነዚህ ዓላማዎች ሁሉ በላይ ግን ስማክዳ በልቧ ውስጥ የያዘችው አንድ ጥልቅ መንፈሳዊ ልመና ነበር። ይህም ልጇ ከኢየሩሳሌም ሲመለስ ከእውነተኛው አምላክና ከቃል ኪዳኑ ታቦት በረከት እንዲካፈልና ከልብሷ ጫፍ እንዲሰጠው ነበር። ይህ ከልብሷ ጫፍ የሚለው አገላለጽ በዘመኑ የነበረውን የቃል ኪዳኑን ታቦት ቅድስናና ከእርሷ ጋር የሚገናኘውን መለኮታዊ ጸጋና ጥበቃ የመካፈልን ምኞት የሚያመለክት ነበር። ይህንን ሁሉ ዓላማና ልመና የያዘ ደብዳቤም ንግሥት ማክዳ ለንጉሥ ሰሎሞን ጻፈች። በደብዳቤውም ውስጥ ከእንግዲህ ግን ከዚህ ከዘመድህና ከዘሩ ወንድ ይነግሳል እንጂ ሴት ለዘለዓለም አይነግሥም በማለት በሳባ ምድር የወደፊቱ የንግስና ስርዓትን እንደለወጠች ገልጻለታለች። በኋላም ዘመን ለፀሐይ፣ ለሰማይ ሰራዊት ለጣዖታትም ቢሆን እንዳይሰግዱ ለመታሰቢያና ለትንቢት እንዲሆን ህዝቧን ከጣዖት አምልኮ እንዳራቀችና ወደ እውነተኛው አምላክ እንደመለሰች አስታውቃለች። ከሁሉም በላይ ግን ልጇን ተቀብሎ አስተምሮና ባርኮ እንዲመልስላት፣ እንዲሁም ሰላምን ከምንሻት ከቅድስትና ሰማያዊ ከሆነች ከእግዚአብሔር ታቦተ ህግ ከጽዮን ልብስ ጫፍ ስጠን የሚለው ጥልቅ መንፈሳዊ ልመናዋን አቅርባለች። ይህንን ደብዳቤና ንጉሥ ሰለሞን ቀደም ሲል እርሷን ሲሸኛት የሰጣትን የቃል ኪዳን ቀለበት ለልጇ ሰጥታ በብዙ ጸሎትና ቡራኬ ወደ ኢየሩሳሌም ሸኘችው። ይህ የቃል ኪዳን ቀለበት ምኒልክ የንጉሥ የንጉስ ሰለሞን ልጅ መሆኑን የሚያረጋግጥ የማያዳግም ማስረጃ ነበርና በጉዞ ሁሉ እንደ ውድ ንብረት ተጠብቆ ቆይቷል። ቀዳማዊ ምኒልክና የሳባ ልዑካን ቡድን ረጅሙንና አድካሚውን ጉዞ አጠናቀው በንጉስ ሰለሞን ግዛት ዳርቻ በምትገኝ ጋዛ በምትባል አውራጃ ሲደርሱ አንድ አስገራሚ ነገር ተከሰተ። የጋዛ ሕዝብ ወጣቱን ምኒልክን ሲመለከቱ መልኩና ቁመናው እንዲሁም አኳኋኑ ሁሉ ፍጹም ንጉሥ ሰለሞንን ይመስል ስለነበር ይህ ንጉሥ ሰለሞን ነው እያሉ በታላቅ መደነቅና መገረም ተቀበሉት። አንዳንዶቹም ንጉሡ የኢየሩሳሌም ቤተ መቅደስ ሥራውን ጨርሶ በድብቅ ወደ ጋዛ መጥቷል እያሉ ያወሩም ጀመር። ይህ ያልተጠበቀ ዜናና የሕዝቡ መገረም በፍጥነት ወደ ኢየሩሳሌም ወደ ንጉሥ ሰለሞን ጆሮም ደረሰ። ንጉሡም ይህንን ሲሰማ ክብረ ነገሥት እንደሚለው በወቅቱ ኢዮርብዓም ከተባለ የሰባት ዓመት ሕፃን በቀር ሌላ ልጅ አልነበረውምና በመንፈሱ እጅግ ተደሰተ። ወዲያውኑም የጦር ኃይሉን አዛዥ ከብዙ ስጦታና መስተንግዶ ጋር ልጁን እንዲቀበልና ወደ እርሱ እንዲያመጣው ላከ። የንጉሡ የጦር አዛዥም ከምኒልክ ጋር ተገናኝቶ ስለ ኢትዮጵያና ስለ እስራኤል ሀገራት፣ ስለ ንግሥት ማክዳና ስለ ጉዟቸው ዓላማ ሰፊ ውይይት ካደረጉ በኋላ በታላቅ ክብርና ሽኝት ወደ ኢየሩሳሌም ጉዟቸውን ቀጠሉ። የጋዛ ሕዝብ መደመምም ለቀዳማዊ ምኒልክ የኢየሩሳሌም ቆይታና ለሚቀጥለው ታሪካዊ ክስተት መቅድም ሆኖ ነበር። የተከበራቸው የመባ ቲቪ ቤተሰቦች የቀዳማዊ ምኒልክና የሳባ ልዑካን ቡድን ከጋዛ ተነስተው የኢየሩሳሌምን ቅጥር ሲረግጡ ከተማይቱ በታላቅ የደስታና የጉጉት ስሜት ተሞልታ ነበር። የንጉሥ ሰሎሞን ልጅ መምጣት ዜና ቀድሞ ደርሶ ስለነበር የንጉሱ ቤተ መንግሥት ሹማምንትና የከተማይቱ ሕዝብ በታላቅ ሥነ ሥርዓት ሊቀበሏቸው ተሰናድተው ይጠብቋቸው ነበር። የንጉሱ የጦር አዛዥ ኢዩአስም ምኒልክንና ቡድኑን እየመራ ወደ ንጉሱ ታላቅ የዙፋን አዳራሽ አስገባቸው። ንጉሥ ሰሎሞን ለ ዓመታት ሲጠብቀው የነበረውን ልጁን ባየው ጊዜ ልቡ በታላቅ ደስታና ፍቅር እንደተደሰተ ክብረ ነገሥት በስፋት ይተርካል። ወዲያውኑም ከዙፋኑ ተነስቶ የንጉሣዊ ልብሱን ቁልፍ ከትከሻው ፈጥቶ ልጁን በሁለት እጆቹ አቅፎ ግንባሩን፣ አይኖቹን ሳመው። እነሆ አሁን አባቴ ዳዊት በጉልምስናው ታደሰ ከሙታንም የተነሳ ይመስላል በማለት በታላቅ ድምፅ ተናገረ። አጠገቡ ወደ ነበሩት የእስራኤል መኳንንቱም ዞሮ አንተን ይመስላል ነው የምትሉኝ? ይህ እኮ በወጣትነት ዘመኑ የነበረው የአባቴ የዳዊት ቁመናና ውበት እንጂ የኔ አይደለም፤ ከኔ ይልቅ ፍጹም ያምራል በማለት የልጁን መልክና ውበት አደነቀ። ይህ የአባትና ልጅ የመጀመሪያ ግንኙነት በቤተ መንግሥት ውስጥ የነበሩትን ሁሉ ያስደመመና ልብ የሚነካ ነበር። ከዚያም ንጉሥ ሰለሞን ልጁ ቀዳማዊ ምኒልክን በዚያን ጊዜ በኢየሩሳሌም ዳግማዊ ዳዊት ተብሎ የተሰየመውን ወደ ልዩ የክብር ቦታ ወስዶ ከወርቅ የተሰራ የንጉሳዊ ልብስና የወርቅ ዝናር አለበሰው። በራሱ ላይም የክብር ዘውድ ደፍቶለት በጣቱ ላይ የንጉሳዊ ቀለበት አድርጎለት ዓይንን የሚያማልል የክብር ልብስ አከናንቦ ከእርሱም ጋር በሚታይ የክብር ቦታ በዙፋን ላይ አስቀመጠው። ለእስራኤል መኳንንትም ልጅ እንደሌለኝ እርስ በርሳችሁ ታሙኛላችሁ፣ እነሆ የእስራኤል አምላክ እግዚአብሔር የሰጠኝንና ከአብራክ የወጣው ፍሬ ይህ ነው በማለት ልጁን በይፋ አስተዋወቀ። መኳንንቱም ይህንን ሲያዩና ሲሰሙ፣ ይህንን ጎልማሳ የወለደች እናት የተባረከች ትሁን፣ አንተም ከዚህ ጎልማሳ እናት ጋር የተኛህባት ቀን የተባረከች ትሁን እያሉ ደስታቸውን ገለጹ። በዚህ ሁሉ የክብር አቀባበልና መስተንግዶ መካከል ቀዳማዊ ምኒልክ የእናቱን የንግሥት ማክዳን መልእክትና የቃል ኪዳን ቀለበት ለአባቱ ለንጉሥ ሰለሞን አቀረበ። ንጉሱም የእናቱን የጥበብና የመንፈሳዊ ልዕልና ጥያቄ የያዘውን ደብዳቤ ሲሰማና የቃል ኪዳኑን ቀለበት ሲመለከት አንተ በእውነት ልጄነህና የመልኬንም ማምሳያ አግኝቻለሁና ስለምን የምልክት ቀለበት ትሰጠኛለህ? በማለት የልጁን ማንነት ያለምንም ጥርጥር ተቀበለ። ቀዳማዊ ምኒልክ በአባቱ ቤተ መንግስት በታላቅ ክብርና ሞገስ ለተወሰነ ጊዜ ከቆየ በኋላ ወደ እናቱና ወደ ተወለደበት አገር ወደ ሳባ ምድር ለመመለስ ያለው ጽኑ ፍላጎት ከቀን ወደ ቀን እየጨመረ መጣ። ለአባቱም አባቴ ሆይ የተወለደበትን የሚጠላ የለምና ሁሉም የሃገሩን ወግ ይወዳልና ወደ እናቴና ወደ ሃገሬ መልሰኝ እያለ ይማጸነው ነበር። ከሀብትና ከንጉሳዊ ምቾት በላይ የእናቱን የንግሥት ማክዳን ጥልቅ መንፈሳዊ ልመና የሆነውን ከእግዚአብሔር ታቦተ ሕግ ከልብሷ ጫፍ ስጠኝ የሚለውን ጥያቄ ያቀርብለት ነበር። ይህ የሚያሳየው ምኒልክ ገና ከወጣትነቱ ጀምሮ ለእውነተኛው አምልኮና ለመለኮታዊው ቃል ኪዳን የነበረውን ጥልቅ ጥማትና ፍላጎት ነበር። ንጉሥ ሰሎሞን ግን ልጁን በእስራኤል ላይ ሊያነግሰውና ከእርሱም ጋር በ ኢየሩሳሌም እንዲቆይ ታላቅ ፍላጎት ነበረው። ለዚህም እንዲሆን ብዙ ሀብትና የንጉሳዊ ስልጣንን የፈለገውን ያህል ንግሥታትንና ዕቁባቶችን እንዲሁም በእስራኤል ምድር ታላቅ ክብርን እንደሚሰጠው ቃል እየገባ ያባብለው ነበር። ቀዳማዊ ምኒልክ ግን ከእነዚህ ሁሉ ምድራዊ ሀብቶችና ስልጣኖች ይልቅ የእናቱን መንፈሳዊ ልመናና ወደ ሀገሩ የመመለስን ፍላጎት አስበልጦ በአቋሙ ጸንቶ የእግዚአብሔርን ሕግ እና ፍቃድ በመከተል ላይ ትኩረቱን አደረገ። ይህ የልጁ ጽናትና ለመንፈሳዊ ነገር የነበረው ቀናይነት ንጉሥ ሰለሞንን እጅግ ያስደመመውና ለቀጣዩ ታላቅ ውሳኔ ያዘጋጀው ይመስላል። የተከበራችሁ የመባ ቲቪ ቤተሰቦች፣ የቀዳማዊ ምኒልክ ወደ ሀገሩ ለመመለስና ከሁሉም በላይ ከታቦተ ጽዮን ልብስ ጫፍ ለመካፈል የነበረው ጽኑ ፍላጎትና መንፈሳዊ ጥማት ንጉሥ ሰለሞንን ከባድ ውሳኔ ላይ እንዲወድቅ አደረገው። ልጁን በእስራኤል ላይ የማንገስ ምኞቱ ታላቅ ቢሆንም የምኒልክን ጽናትና የእግዚአብሔር ፍቃድ በጉዳዩ ላይ ያለውን ሚና የተገነዘበ እናም ንጉሥ ሰሎሞን አንድ ታሪካዊና ለኢትዮጵያ የወደፊት ዕጣ ፈንታ ወሳኝ የሆነ ውሳኔን አሳለፈ። ይሄውም ልጁ ቀዳማዊ ምኒልክ ከእስራኤል የበኩር ልጆች ማለትም ከካህናትና ከመኳንንት ልጆች ጋር በመሆን ወደ ኢትዮጵያ እንዲሄድና በዚያም አምልኮተ እግዚአብሔርን እንዲያስፋፋ የእውነተኛውንም የእግዚአብሔርን ሕግ እንዲዘረጋ መፍቀዱ ነበር። ይህ የንጉሥ ሰሎሞን ውሳኔ በእስራኤል መኳንንትና ሊቃውንት ዘንድ ታላቅ መደናገጥና ሐዘንን ፈጠረ። የበኩር ልጆቻቸውን የቤታቸው ተስፋ እና የወደፊት መሪዎች የሆኑትን ወጣቶች ወደማያውቁትና ሩቅ ወደ ሆነው የኢትዮጵያ ምድር መላክ ማለት ለእነርሱ እንደ ትልቅ ኪሳራና ሐዘን ተቆጠረ። ልጆቻቸው እናት ሀገራቸውን ቤተሰቦቻቸውንና የሚያውቁትን የሕይወት ዘይቤ ትተው መሰደዳቸው በቤተ መንግሥቱ ውስጥ ታላቅ የመከፋፈልና የጭንቀት ድባብን አንግሶ ነበር። ሆኖም የንጉሥ ሰለሞን ትእዛዝ የጸና ስለነበር ሁሉም በሐዘንና በጭንቀት ልጆቻቸውን ለዚህ ታላቅ ተልእኮ ማዘጋጀት ጀመሩ። የንጉሥ ሰለሞን ትእዛዝ እንደተሰማ ከንጉስ የንጉሱ ልጅ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ እንዲሄዱ የታዘዙት የእስራኤል መኳንንት ልጆች ልባቸው በከፍተኛ ሀዘንና ጭንቀት ተመታ። እናት አገራቸውን ትውልዳቸውን፣ ዘመዶቻቸውንና የሚያውቁትን የህይወት ዘይቤ ተተው ወደማያውቁት ሩቅ ምድር መሰደድ እጅግ ከባድ ነበርና በተለይም የካህናት ልጆች የሆኑት አዛሪያስና ኤልሚያስ ከሁሉም በላይ ያሳዘናቸው ነገር ቢኖር ዘወትር የሚያገለግሏት ተስፋቸውና መመኪያቸው የሆነችውን የእግዚአብሔርን የቃል ኪዳን ታቦት መቤታችን ጽዮንን ትተው መሄዳ ያላቸው ነበር። እንዴትስ እመቤታችን ጽዮንን ልንተዋት እንችላለን? ለርሷ ተሰጥተናል፣ ምን እናድርግ? እያሉ በመሬት ይወያዩ ነበር። የንጉሱን ትዕዛዝ መተላለፍ ሞትን እንደሚያስከትል ቢያውቁም ልባቸው ግን በጽዮን ፍቅር ተይዞ ነበርና መላ አጡ። በዚህ የጭንቀትና የሐዘን ማዕበል ውስጥ ነበር የታላቁ ሊቀ ካህን የሳዶቅ ልጅ የሆነው ወጣቱ አዛርያስ አንድ ደፋርና በመንፈስ ቅዱስ የተጠነሰሰ ሐሳብ ያመነጨው። የምናደርገውን እኔ መክራችኋለሁ፣ ብንሞትም በሕይወት ብንኖርም እስከ ሞት ድረስ ላለመናገር ቃል ኪዳን ግቡልኝ፣ ማሉልኝ አላቸው። አብረውት የነበሩትም በእግዚአብሔር ስም በሰማያዊቷ ጽዮንና በአባቶቻቸው ቃል ኪዳን ከማሉለት በኋላ አዛርያስ ሚስጥሩን ገለጸላቸው እመቤታችን ጽዮንን እንወስዳት ዘንድ ፍቀዱ እግዚአብሔር ከፈቀደ እመቤታችንን ከኛ ጋር መውሰድ እንችላለን ቢያውቁብንና ቢገድሉንም አያሳዝነንም ስለ እመቤታችን ጽዮን እንሞታለንና ይህ ሐሳብ እንደ እሳት ወላፈን በልባቸው ውስጥ ገብቶ ሁሉም በአንድ ድምጽ የመከርከንን ሁሉ እናደርጋለን ከአንተ ጋር እንሞታለን ከአንተም ጋር እንድናለን በማለት ቆራጥ ውሳኔያቸውን አሳወቁት። የዚህ ታላቅና ቅዱስ ተልእኮ የመጀመሪያው እርምጃ እውነተኛዋን ጽዮን የሚመስል ከእንጨት የተሰራ አምሳያ ማዘጋጀት ነበር። አዛርያስም ከእያንዳንዱ የመኳንንት ልጅ አስር አስር ብር ሰብስቦ ለአንድ የእንጨት ጠራቢ በመስጠት በታቦተ ጽዮን ቁመት፣ ወርድ፣ ርዝመትና ልክ በፍጹም ጥንቃቄ ከቤተ መቅደሱ እንጨት ትርፍራፊ እንዲሰራለት አደረገ። ጠራቢውም ሥራውን አሳምሮ ሲጨርስ አዛርያስ ለወንድሞቹ አሳያቸው፣ ነርሱም እጅግ ተደሰቱ። ይህ የተዘጋጀው አምሳያ እውነተኛዋ ጽዮን ስትወሰድ በእርሷ ቦታ የሚቀመጠው ነበር። ነገር ግን ይህ ሁሉ የሰው ጥረትና ዝግጅት ብቻውን በቂ አልነበረም። የዚህ ተልእኮ ስኬት የተመሰረተው በመለኮታዊ ምሪትና ጣልቃ ገብነት ላይ ነው። እናም ክብረ ነገሥት እንደሚነግረን የእግዚአብሔር መልአክ ለአዛርያስ በሌሊት በሕልም ተገለጠለት። መልአኩም በየዓመቱ ለኃጢአታችሁ የሚቀርቡትን አራት ፍየሎች፣ አራት ንጹሕ በጎች፣ አንድ ቀንበር ያላረፈበት ላም እንዲወስድና ለንጉሡ ልጅ ለምኒልክ በስሙ እንዲሰዋለት ታዘዘው ጌታቸው። ምኒልክም ለንጉሡ ለንጉሡ ሰሎሞን አባቴ ሆይ ለተቀደሰችውና የእግዚአብሔር ታቦተ ሕግ ለሆነችው ለጽዮን እሰዋ ዘንድ ነው ብሎ እንዲጠይቅና አዛርያስም ይህንን መሥዋዕት እንዲያቀርብ ነገረው። ከሁሉም በላይ ግን መልአኩ ለአዛርያስ ከሰዋህ በኋላ የእግዚአብሔርን ታቦተ ሕግ ታወጣለህ ከእግዚአብሔር ዘንድ ሆኖአልና እስራኤል እግዚአብሔርን አስቆጥተውታልና ስለ አገርህ የእግዚአብሔርን ታቦተ ሕግ ከእነርሱ ይወስዳታል፣ በማለት የመለኮታዊውን ፍቃድ የጽዮንን የመውጣት ምሥጢር ገለጸለት። አዛርያ ስም ከእንቅልፉ ሲነቃ ልቡ በታላቅ ደስታና በመንፈሳዊ ኃይል ተሞልቶ የመልአኩን ትእዛዝ ሁሉ ለባልንጀሮቹ የካህናት ልጆች ነገራቸው። እነርሱም ይህ የእግዚአብሔር ፍቃድ መሆኑን አምነው ንጉሥ ዳዊት ለአባቱ የመስዋዕት ጥያቄ እንዲያቀርብ አደረጉ። ንጉሥ ሰሎሞንም በልጁ ጥያቄ ተደስቶ መሥዋዕቱ እንዲዘጋጅ አዘዘ። አዛሪያስም የመልአኩን ትእዛዝ በመከተል የራሱንም መስዋዕት ከንጉሱ መስዋዕት ጋር አድርጎ አቀረበ። በዚያች ሌሊት የመሥዋዕቱ ሥርዓት ከተፈጸመ በኋላ የእግዚአብሔር መልአክ ዳግመኛ ለአዛሪያስ በእሳት ምሰሶ በብርሃንም አምሳል ተገለጠለት። ቁም ጽና፣ እነዚህን የጽላት እንጨቶች አስቀድሞ ያዘጋጃቸውን አምሳያዎች ማለት ነው። እነዚህን የጽላት እንጨቶች ውሰድ፣ እኔም የቤተ መቅደሱን በሮች ከፍትልሃለሁ። የእግዚአብሔርንም ታቦት ሕግ ውሰዳት፣ እኔም ለዘላለም ከእርሷ ጋር እንድኖርና በአያያዟም መሪ እንድሆንልህ ከእግዚአብሔር ታዝዣለሁ አለው። አዛርያስ እና ሦስቱ ባልንጀሮቹ ማለትም ኤልሚያስ፣ አቢስና ማክሪ ወደ እግዚአብሔር ቤት ሲሄዱ ከውጭ እስከ ውስጥ ያሉት በሮች ሁሉ ክፍት ሆነው አገኟቸው። ይህም እስከ ጽዮን ማደሪያ ድረስ ነበር። ያን ጊዜ በእግዚአብሔር መልአክ ጥበቃና ተአምር እውነተኛዋ ጽዮን እንደ ቅጽበት ዓይን ራሷን ገለጠች። እነርሱም በአክብሮትና በፍርሃት ተቀብለው ወደ አዛርያስ ቤት ወስደው በድብቅ አስቀመጧት። ከዚያም ወደ ቤተ መቅደስ ተመልሰው አስቀድሞ ያዘጋጁትን የእንጨት አምሳያ በጽዮን ልብሶች አልብሰው በእውነተኛዋ ጽዮን መቀመጫ ጋር አስቀመጡት። በሮቹንም ዘግተው ወጡ። ይህ ሁሉ ሲሆን የሰው ጥበብና ኃይል ሳይሆን የመለኮታዊ ዕቅድና የማይመረመረው የእግዚአብሔር ሥራ ይፈጸም ነበር። እንግዲህ የተከበራቸው የመባ ቲቪ ቤተሰቦች የጽዮን ታቦት ወደ ኢትዮጵያ ለማምጣት የተደረገው ይህ ዝግጅት በሐዘን የተጀመረ ቢሆንም በመለኮታዊ ተስፋና ተአምር የተሞላ ሆነ። የቀዳማዊ ምኒልክና የእስራኤል የበኩር ልጆች ጉዞ ወደ ኢትዮጵያ በታላቅ መለኮታዊ ተአምርና በረከት እየተከናወነ ባለበት በዚህ ወቅት በኢየሩሳሌም ከተማና በንጉሥ ሰሎሞን ቤተ መንግሥት ውስጥ ድንገተኛና አስደንጋጭ ክስተት ሊፈጠር ዳር ላይ ነበር። የጉዞ መሪ የነበረው ሊቀ ካህኑ ሳዶቅ ከልጁ ከንጉስ ሚኒሊክ ጋር ተሰናብቶ ወደ ንጉስ ሰለሞን ሲመለስ ንጉሱ በከፍተኛ ጭንቀትና ትካዜ ውስጥ ሆኖ አገኘው። ንጉስ ሰለሞንም ለሳዶቅ ንግሥቲቱ ማክዳ ወደ እኔ በመጣችበት ወቅት በሌሊት አንድ አስገራሚ ህልም አይቼ ነበር። በኢየሩሳሌም ቆሜ ሳለሁ ከሰማይ ፀሐይ ወርዳ በይሁዳ ሀገር ላይ እጅግ አበራች። ነገር ግን ቆይታ ጠፋችና ለኢትዮጵያ ሀገር አበራች ዳግመኛም ወደ ይሁዳ ምድር አልተመለሰችም። ይህንን ራእይ ከዚህ ቀደም ለምን እንዳልነገረው ሳዶቅ ሲጠይቀው ሰሎሞንም፣ ጥበባችን ተረሳ፣ ልቦናችንም ደነዘዘ፣ ያኔ ከኢትዮጵያ ንግሥት ጋር ተኝቼ ሳለው የታየችኝ ፀሐይ በእውነት ቅድስቲቱ ጽዮን ሳትሆን አትቀርም በማለት የልቡን ስጋት ገለጸ። ወዲያውኑም ንጉሥ ሰለሞን አሁኑኑ ሂድና እመቤቴ ቤቴ ጽዮንን እያት ከእርሷ ላይ ልብሷንና የወርቅ ማርዳዋን በወሰድክ ጊዜ መኖሯን አላየህም ነበርን በማለት ሳዶቅን ወደ ቤተ መቅደሱ ላከው። ሊቀ ካህኑ ሳዶቅም መብራት ይዞ እየተፋጠነ ወደ ቤተ መቅደሱ ገባ። ወደ ቅድስተ ቅዱሳኑ ዘልቆ የጽዮንን ማደሪያ ሲመለከት ዓይኖቹን ማመን አቃተው። በዚያች በተቀደሰች ስፍራ የእግዚአብሔር የቃል ኪዳኑ ታቦት እመቤት ጽዮን አልነበረችም። ከእርሷ ይልቅ አዛርያስ ቀደም ሲል በጽዮን ልክ ያስጠረበው የእንጨት አምሳያ ብቻ ነበር የተቀመጠው። ይህንን ሲያይ ሳዶቅ በድንጋጤ ተውጦ በምድር ላይ ወደቀ። ነፍሱም ልትለየው ምንም አልቀራትም። ከቤተ መቅደሱ ሳይወጣ በዘገየ ጊዜ ንጉሥ ሰለሞን የዮዳሄን ልጅ ኢዮአስን ላከበት። ኢዮአስም ሳዶቅን እንደ በድን ሆኖ ወድቆ አገኘው። በብዙ ጥረት ወደ ልቡ ከተመለሰ በኋላ ሳዶቅ የተፈጠረውን ሲነግረው ኢዮአስም የጽዮንን ማደሪያ ተመልክቶ እዛ ለመኖሯን ሲያረጋግጥ በራሱ ላይ አመድ ነስንሶ በታላቅ አዘን ጮኸ። የጩኸቱም ድምፅ እስከ ንጉሱ ቤተ መንግሥት ድረስ ተሰማ። ንጉሥ ሰለሞን ይህንን ሲሰማ ልቡ በታላቅ ቁጣና ሐዘን ተናወጠ።

የእግዚአብሔር የቃል ኪዳኑ ታቦት የእስራኤል መመኪያና የክብራቸው ምንጭ የሆነችው ታቦተ ጽዮን በዘመኑ ከእርሱ መወሰዷ እንደ ትልቅ ጥፋትና መለኮታዊ ቁጣ ተሰማው። ወዲያውኑም የኢትዮጵያን ሰዎች ተከታትላችሁ ያዟቸው፣ ልጄን ከጽዮን ጋር መልሱልኝ፣ የቀሩትን ሁሉ ግን በሰይፍ ግደሏቸው፣ በማለት የጦርነት አዋጅ እንዲነገርና ነጋሪትም እንዲጎሰም አዘዘ። ንጉሡ መኳንንቱና ኃያላኑ ሁሉ በታላቅ ቁጣ ተነስተው የኢትዮጵያውያንን ፈለግ ተከትለው ዘመቱ። የእስራኤል ሽማግሌዎች ባልቴቶችን ሰሎሞንና ደናግላንም ስለ ጽዮን መወሰድ መሪር ለቅሶን አለቀሱ። የንጉስ ሰለሞን ሰላዮችና ወታደሮች እየተፋጠኑ የኢትዮጵያውያንን መንገድ ተከትለው እስከ ግብጽ ድረስ ደረሱ። በዚያም የኢትዮጵያ ሰዎች ከንጉሳቸው ከቀዳማዊ ምኒልክ ጋር ሰፍረው ጽዮንን ተሳልመው በታላቅ ደስታ ላይ እንዳሉ ሰሙ። የግብጽ ሰዎችም ለሰለሞን ወታደሮች የኢትዮጵያ ሰዎችማ ከዚህ ካለፉ ዘጠኝ ቀናቸው ነው፣ እንደ መላእክት በሰረገል ላይ እየበረሩ ከሰማይ አሞሮች ይልቅ ቀለው ነበር፣ በዚህ ያሉት በማለት ተአምራዊ ጉዞ ጉዞአቸውን መሰከሩላቸው። የሰለሞን ወታደሮች ይህንን ሲሰሙ የኢትዮጵያውያን ጉዞ በመለኮታዊ ኃይል የታገዘ መሆኑን ተረድተው ተስፋ ቆረጡ። በዚህ መካከል ንጉስ ሰለሞን ከፈርዖን የተላከን አንድ ግብፃዊ መኮንን አገኘ። መኮንኑም ለንጉስ ሰለሞን ጌታዬ፣ ንጉስ ፈርዖን ከስክንድሪያ ወደ አንተ ላከኝ። ስመጣ በግብፅ ዋና ከተማ ቃሂራ ሳልፍ እነዚህ የኢትዮጵያ ሰዎች በታላቅ ዝማሬና ግርማ እንደ ሰማያውያን ኃይላት በሰረገላ እየበረሩ ከተከዜ ወንዝ ሲደርሱ አየኋቸው። እነርሱ ሲገቡም የግብፅ አማልክት ምልክትና ጣዖታት ሁሉ ወድቀው ተሰባብረዋል። የግብፅ ነቢያትም ይህ የሆነው በታቦተ ጽዮን ምክንያት ነው፤ በሀገራቸውም ለዘላለም ትኖራለች ብለዋል በማለት የጽዮንን ተአምራዊ ጉዞና ኃይል መሰከረለት አክሎም ንጉሥ ሆይ አንተ ግን ይህችን ታላቅ የክብርህና የጥበብህን ምንጭ የአምላክህንም ታቦት እንዴት ለባዕድ ሀገር አሳልፈ ሰጠህ? በማለት ወቀሰው። ንጉሥ ሰለሞንም ምንም እንኳን ልቡ ባሕዘን ቢሰበርም እመቤታችንን እንዴት ሊወስዷት ይችላሉ? በእኛ ዘንድ ናት በማለት እውነታውን ለመደበቅ ሞከረ። ነገር ግን ወደ ድንኳኑ ገብቶ አቤቱ የቃል ኪዳንህ ታቦት በዘመኔ ከእኛ ትወሰዳለች። ነፍሴን ከመውሰድህ በፊት ይህንን ባላየሁ በተሻለኝ ነበር እያለ መሪር ለቅሶን አለቀሰ። የእስራኤል ኃጢአት የካህናቱ መርከስ እና የህዝቡ አመጽ ይህንን መለኮታዊ ቁጣ እንዳመጣባቸው እየተናዘዘ የቀደሙ አባቶቻችን ቸርነት እንጂ የእኛን ክፉ ስራ አትመልከት። እግዚአብሔር ተቆጣ፣ ማንስ ይቅር ይላል? እግዚአብሔር ወሰደ፣ የሚመልስ የለም። የከበረችው የጽዮን ልጅ ክብር ተነስቷልና፣ የጎስቋላዋ የኢትዮጵያ ልጅ ክብር ከፍ ከፍ ብሏልና ወዮልን በማለት በንስሐና በለቅሶ ወደ እግዚአብሔር ጮኸ። ንጉሥ ሰለሞን በዚህ ጥልቅ ሐዘንና ጸጸት ውስጥ ሆኖ የጽዮንን መወሰድ ለእስራኤል ትልቅ መንፈሳዊ ኪሳራ እንደሆነ ሲሆንና ለኢትዮጵያ ደግሞ ታላቅ በረከትና ክብርን እንዳስገኘ ተገንዝቦ ነበር። እናም ቤተሰቦቻችን፣ የንግሥት ሳባ ወይም ማክዳ እንዲሁም የጥበበኛው ንጉሥ ሰለሞን ታሪክ እንዲሁም የልጃቸው የቀዳማዊ ምኒልክ አስደናቂ ተልእኮና የቃል ኪዳኑ ታቦት ወደ ኢትዮጵያ የመጣበት ምስጢራዊ ጉዞ በዚህ መልኩ ፍጻሜውን አገኘ። የእግዚአብሔር የቃል ኪዳኑ ታቦት ቅድስት ጽዮን በሰው ጥበብና ዕቅድ ሳይሆን በፍጹም መለኮታዊ ተአምርና በልዑል እግዚአብሔር ፈቃድ ከኢየሩሳሌም ተነስታ በቀዳማዊ ምኒልክ መሪነት በእስራኤል የበኩር ልጆች አጋ ቁርጠኝነትና አጃቢነት ወደ ተስፋይቱ ምድር ወደ ቅድስት ሀገራችን ወደ ኢትዮጵያ ጉዞዋን አደረገች። ይህ ታሪካዊና መንፈሳዊ ጉዞ የሀገራችንን የፖለቲካና የማህበራዊ ታሪክ ብቻ ሳይሆን ከሁሉም በላይ ከልዑል እግዚአብሔር ጋር ያላትን ልዩና የተቀደሰ ቃል ኪዳን ያተመ ታላቅ ክስተት ነበር። ኢትዮጵያ ከጥንት ጀምሮ በተለያዩ ነቢያት ትንቢት እንደተነገረላትና በእግዚአብሔር ዘንድ የተመረጠች ሀገር እንደሆነች ይታመናል። ቃል ኪዳኑ ታቦት ወደ እርሷ መምጣት ደግሞ ይህንን መለኮታዊ ምርጫና ቃል ኪዳን ያረጋገጠና ያጸና ነበር። በዚህም ምክንያት ኢትዮጵያ በዓለም ላይ ካሉ ሀገራት ሁሉ በተለየ መልኩ የእግዚአብሔር የቃል ኪዳኑ ታቦት ማደሪያ፣ ዳግሚት ኢየሩሳሌም፣ የቅድስት ድንግል ማርያም አስራት ሀገር የሚሉትን ታላላቅ መንፈሳዊ ስያሜዎችና በረከቶችን እንድታገኝ ምክንያት ሆኗል። ይህ ታላቅ ጸጋና ክብር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ብቻ ሳይሆን ለመላው የኢትዮጵያ ሕዝብና ለጥቁር ሕዝቦች ሁሉ የኩራትና የማንነት መገለጫ ሆኖ ለዘመናት ጸንቶ ይኖራል። የንግስት ማክዳ የጥበብ ፍለጋ የንጉስ ሰለሞን መለኮታዊ ጥበብ የቀዳማዊ ምኒልክ ጽናትና የእምነት ጉዞ እንዲሁም የቃል ኪዳኑ ታቦት ወደ ኢትዮጵያ መምጣት በጠቅላላው ሲታይ የእግዚአብሔር የማይመረመር ጥበብና የፍቅሩ ታላቅነት የሚገለጥበት ድንቅ ታሪክ ነው። ይህ ታሪክ እምነትና ጽናት፣ ጥበብና ማስተዋል እንዲሁም ለመለኮታዊ ጥሪ መታዘዝ ምን ያህል ታላቅ በረከትና ዘላለማዊ ክብርን እንደሚያስገኙ የሚያስተምረን ሕያው ምስክር ነው። በሁለት ክፍሎች ያቀረብንላችሁ የንግሥት ሳባና የቃል ኪዳኑ ታቦት ታሪክ በመንፈሳዊ ሕይወታችሁ ላይ ትልቅ የሆነ መረዳትና የበረከት ምንጭ የሆነላቸው ከልብ እንመኛለን። መልካሙን ሁሉ በመመኘት በዚሁ እንሰናበት። ስብሐት ለእግዚአብሔር።